በጣም በፍጥነት በሚሄዱበት ሰዓት መሬቱን ሲመቱት፣ ቀድሓ እሳትን ደሞ ይጭራሉ። እሳትን ይጭራሉ ከፍጥነቱ የተነሳ እግራቸው ምን እስኪያደርግ ድረስ ድንጋይን እየመታ እሳት እስኪጭር ድረስ። በእነዚህም ፈረሶች አላህ ማለባቸው ፈልሙጊራቲ፣ ሱብሓ ፈልሙጊራት፣ ወራሪ በሆኑት ሱብሓ፣ በጥዋቱ ክፍለ ጊዜ ሙጃሂዶችም በጀርባቸው ላይ ጭነው በረፋዱ ክፍለ ጊዜ ወራሪ በሆኑት ፈረሶች አላህ ማለ። ፈአተርነ በሚቀሰቀሱ ፈረሶችም ማለ። ፈሃየጅነ ማለት ነው። ፈአተርነ በሚቀሰቀሱ ፈረሶችም ብሂ፣ ከእንቅስቃሴያቸው የተነሳ ጅሃድ ማዕረካ ላይ ፈረሶቹ ሲንቀሳቀሱ፣ ነቃዐ አቧራም በሚያስነሱ ፈረሶች አላህ ማለባቸው። ምክንያቱም እግራቸው ቀላል አይደለም። ሙጃሂዶቹን ከጀርባቸው ይዘው ወደ ጎን ሲያዞሯቸው ወደ ጎን ይዞራሉ። ወደ ፈለጉበት ይወስዷቸዋል። ወደ ኋላ ይላሉ። በዛ ሰዓት ምን ይሆናል? አቧራው ይነሳል። አቧራ በሚያስነሱ በሆኑ ፈረሶችም አላህ ማለ። ፈወሰጥነ ወሰጥ ማለት ምን ማለት ነው? መካከል ማለት ነው። አረን ፈወሰጥነ ብሂ ሙጃሂዶቹን በጀርባቸው ተሸክመው ደግሞ ፈወሰጥነ ብሂ መካከል ላይ በሚገቡ ጀምአ፣ የጠላት ስብስብን ዘለው መሀል ላይ በሚገቡ ፈረሶች አላህ ማለባቸው ሱብሃነ አላህ ሱብሃነ አላህ። ፈረሶች ናቸው። ልብ በሉ እንግዲህ እንስሳዎች ናቸው። ነቢይ አልተላከላቸው አያስቡም። ስገዱ አልተባሉ፣ ጹሙ አልተባሉ፣ መጽሐፍ አልወረደላቸው። አላህ ግን የሰው ልጅ አክብሮት ሲያበቃ ዓለም መከር ሲል ይኸው ከእንስሳ ለዚህ ተግባር የተዘጋጁ አሉ። ከዛ ቀጠለና አላህ ምን አለ? ኢነል ኢንሳን አይ ኢንሳን አልካፊር ከሀዲ የሆነው ግለሰብ እኮ ሊረቢሂ በጌታው ላይ ለከኑድ ብርቱ ካህዲ እኮ ነው። በምኑ የጸጋው ባለቤት አላህ ሆኖ ሳለ የጸጋው ባለቤት አላህ ሆኖ ሳለ ያቺን ጸጋ ግን በአግባቡ አላህ በሚፈልገው መንገድ ላይ አያውላትም። እነ ሊንሳነ የሰው ልጅ እኮ ካህዲ የሆነው ለረቢህ በጌታው ለከኑድ እጅግ አስተባባይ ነው። ወቀሊሉ ሚን ዕባዲየ አሸኩር በሽኩርና በሐምድ መካከል ትልቅ ልዩነት አለ። ሐምድ ማለት ምን ማለት ነው? ከልብ ውስጥ ይመነጫል ከዛስ በምላስ አልሐምዱሊላህ ጌታ ሆይ ማለት ነው በምላስ ነው አይደል አመ ሽክር ሽክር ሲሆንስ በተግባር የሚሰራ ነው አይን የሰጠው ሰው አይኑን መልካም ቦታ ሊያውለው ጆሮ የሰጠው ሰው በጆሮ መልካም ነገር ሊሰማ ጤና የሰጠው ሰው ጤናውን በአግባብ ሊጠቀምበት ገንዘብ የሰጠው ሰው ገንዘቡን በአላህ መንገድ ላይ ወጪ ሊያደርገው ጥሩ ኢነ ልኢንሳን የሰው ልጅ ሊረብሂ ለጌታው ለከኑድ ይበልጥ እኮ ብርቱ ከሀዲ ነው አላህ የዋለለትን ጸጋ ይክዳል ለጌታው መክፈል ያለበትን እኮ በፍጹም አይከፍልም ወኢነሁ ይሄው የሰው ልጅ ከሀዲው የሰው ልጅ ደሞ አላ ዛሊከ በዚህ ጉዳይ ላይ በምኑ በክህደቱ በአስተባባይነቱ ላይ እኮ ለሸሂድ ራሱ መስካሪ ነው ለምን ለብቻ ነጠለ ትጠይቀዋለህ ምን ብለህ ጤና የሰጠህ ማን ነው እንዲህ እንዲህ ያደረገልህ ማን ነው ስትለው የፈጠረኝ ነው ይልህና አንተ ደግሞ ማዋል ያለብህ ለማን ነው ስትለው ግን ምን ይሆናል? ከሀዲ ይሆናል። ለፈጠረው ሁሉን ላሟላለት ሳይሆን መስጠት ያለበት የሚሰጠው ለማን ነው? ወይ ገንዘቡን አልሰጥም ባላህ መንገድ ላይ ይላል ሰጪው፣ የሰጠውን ረስቶ ወይ ሁለተኛ ደግሞ ከአላህ ውጭ ላሉ አካላት መስጠት መስጠት የሌለበት ምን ያደርጋል ይሰጣቸዋል። አንድ ሁለተኛ፣ አሁን ባለንበት ዓለም ራሱ ብንወስድ አገራችንም ላይ እያቆጠቆጡ ነው። ኤቲስት የሚባሉ ሰዎች አሉ። ተምረናል ይላሉ። ፈጣሪ የሚባል ነገር የለም። ፈጣሪ የሚባል ነገር የለም። ቢግ ባንግ ቲዮሪ የምትባላለች አሉ። ምንድናት ስትባል ትንሽዬ ነጥብ ነበረች። ያቺ ነጥብ ጥቅልል ያለችዋ ነገር ፈነዳዳች እና ሰማይ ቦታውን ያዘ፣ ምድር ቦታውን ያዘ፣ ተራራዎችን ቦታዎችን ያዙ። ምን ይላሉ? ቢግ ኤክስፕሎዥን ትልቁ ፍንዳታ ነው ዓለምን የፈጠራት ይላሉ። እሺ እናንተ እንዴት መጣችሁ ሲባሉ ዊ ካም ስሩ ኢቮሉሽን እኛ ደግሞ በተጠውር ከደረጃ ደረጃን የመጣ ነው እና ዝንጀሮ ነበርን መጀመሪያ። ከዝንጀሮ በፊት እንደ አምፊቢያን ምናምን ነበርን ከአሳ ከክንፍ ከምን ዝንጀሮ ደረስን አሉ። እነዚሁን ሰዎች ግን ማለት ነው ፈጣሪ የለም ብለው የሚክዱትን ሰዎች ወይ አውሮፕላን ወይ የሆነ ነገር ገጭ ገጭ ሲል ዝም ብለው ወደ ላይ አንጋጥጣሉ። በጣም ደግሞ ሲደነብሩ ምናምን ጃስ ምናምን ሲባሉ ኦ ማይ ጋድ ምናምን ይላሉ። ሁዚዩር ጋድ ነው የምንላቸው ጨነቅ ጠበብ ሲላችሁ እጃስፏ ብልጭ ምናምን የምትሉበት ኦማይ ጋድ ምናምን የምትሉለት ማን ነው እሱ እላቸዋለን ስለዚህ ማስተባበላቸው ከምን የመጣ ነው ወኢነሁ አላ ዛሊከ ለሸሂድ በገዛ ነብሳቸው ላይ አስተባባይና ከሃዲ መሆናቸውን እኮ ራሳቸው መስካሪ ናቸው ጥሩ ወኢነሁ ይህ የሰው ልጅ እኮ ከሃዲ የሆነ የሰው ልጅ እኮ ሊሐቢ ይወዳል አልኸይሪ ገንዘብን ለሸዲድ አወዳደዱ ደግሞ በጣም የበረታ ነው። አማኞችን አማኝ ከሚያሰኛቸው ነገሮች ውስጥ አላህ የሰጠውን ያህል ቢሰጣቸው ብሩ በጣም በዛም በጣም አነሰም ምን ላይ ነው የሚገኙት? ምን ላይ ነው የሚገኙት? ወአቅሪዱላህ ቀርደን ሐሰና ለአላህ መልካም ብድርን አበድሩት ለሚቀጥለው ዓለም ስጡ ስለተባሉ እዚህ ምድር ላይ ላሉ አላህ ይሰጣቸው ላሏቸው ጉዳዮች በጠቅላላ ገንዘባቸውን ያፈሳሉ። አመል ካፊር ከሃዲ የሆነውማ ከሃዲ የሆነውማ ምን ያደርጋል? ወኢነሁ ይህ ከሃዲ የሆነ ሰው እኮ ሊሆቤል ኸይሪ ገንዘብን በመውደድ ላይ ለሸዲድ ብርቱ ውዴታ አለው። ለዛም ነው ወለድ። ታውቃላችሁ ክርስቲያን የሚባሉት ራሱ አገራችን ላይ ኦርቶዶክስ የሚባሉት እራሱ ጠበቅ አድርጋችሁ ወለድ ይቻላል ወይ ስትሏቸው በመጽሐፉማ አይቻልም ይሏቸዋል። ታዲያ በምኑ ነው የሚቻለው ስትሏቸው አሁን ባለንበት ዘመን ያው እንደምታውቀው ይለዋል አይደል፣ እንደዚ አይደለም። አላህ የሰጠው ራሱ ብዙ ነው። አልተረዳችሁም? አላህ የሰጠው ራሱ ብዙ ነው አይደለም? ወለድ ልትበላበት ቀርቶ አንድ ሚሊዮን ብር አላህ ሰጠኝ፣ እሷኑ በረካ አድርግልኝ እንጂ የሚባለው አንድ ሚሊዮኑን አንድ ነጥብ አምስት ሚሊዮን አድርግልኝ ተብሎ ይለመናል። ይለመናል አይለመንም? አንድ ነጥብ አምስት ሚሊዮን ሆኖ ከዛስ አምስት መቶ ሺሁን ወይ ሰባት መቶ ሺሁን በሽታ ይዞ በኦክሲጂን የምታጠፋው ከሆነ ጥቅም አለው ወንድሜ፣ ጥቅም አለው የለውም? የሰው ልጅ ግን አላህ የሰጠውን ያውም ባላህ መንገድ ላይ ከመውጣት ይልቅ ወለድ ላይ ሄዶ ይላከፍና ከዛ ምን ይልሃል። ከወለዱም ደግሞ ወለዷን ብቻ እንስጣት ምጽዋት ይልሃል። መጀመሪያውኑ ወለድ አለመብላት ነው። ለምን ያንተ አይደለምና ያንተ አይደለምና፣ የመጀመሪያውን ብር እኮ ያንተ አይደለም። ግን አላህ በሃላሉ መንገድ ሰጠ። ይሄ ከኔ ነው። አንድ ሚሊዮን ብር ሰጠው በረካ እንዳደርግልህ፣ በአግባቡ ለምስኪን አውጣለት፣ ለራስህም ተጠቀምበት፣ ለቤተሰብህም ተጠቀምበት። እኔ ያበዛልሃለሁ አለ አይ፣ አሉ አንድ ሚሊዮን የሰጠው ጌታ ህጉ ተረሳና ምናሉ? አሉ ባንክ ላስቀምጣትና በስድስት ነጥብ አምስት ፐርሰንት ወለድ። ከዛስ እንዲህ ላርጋትና በዚህን ያህል ፐርሰንት ወለድ። ደግሞ ስሩና አትርፉ ተባልን እንጂ አስቀምጣችሁ አራጣ ወለድ እየበላችሁ አትርፉ ተብለናል አልተባልንም። ስለዚህ የሰው ልጅ ለገንዘብ ካለ ውዴታ የተነሳ አላህ ይጠብቀንና ሁለት ጥፋት ውስጥ ይወድቃል። አንድ፣ ባላህ መንገድ ላይ አውጣ ሲባል ይሰስታታል። ሁለት ወለድና ወንጀል ያላቸው ንግዶች ውስጥ ገንዘቡን ይከታታል። ይሄ የቂያማ ቀን ለእያንዳንዱ እዚህ ምድር ላይ ለተሰጠን ገንዘብ ምርመራ አለና ገንዘባችንን የምንሰበስብበትን መንገድ አደራ እንጠንቀቅ። ገንዘብን ያለ አግባብ መሰብሰብ እዚህ ምድር ላይ ሆነን ምን ያመጣብናል? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ስለ አንድ ሰው ምሳሌ እየሰጡ አቧራ በአቧራ ሆኗል፣ ጸጉሩ ተንጨባረዋል፣ እጁን ወደ ላይ ከፍ አድርጎ ያረብ ጌታ ይሆይ ይላል። እንዴት አላህ መልስ ይስጠዋሉ! ልብሱ ከሐራም የተገነባ ሰውነቱ በሐራም የተገነባ ነው። ስለዚህ በሐራም በእርም ነገሮች ገንዘብን መሰብሰብ ትልቁ እዚህ ምድር ላይ አለን የምንለው መሳሪያችን፣ ሀብታችን፣ ምናችን ነው ጌታችንን ለምነን መልስ የሚሰጥበት ዱዋችን አይደለም። ዱዋችንን ራሱ ውድቅ ያደርገዋል። ነንተ ቤህ ነንተ ቤህ ሁለተኛ ገንዘብ ከልክ በላይ እሰበስበዋለሁ ባልከው ቁጥር ጭንቀቱ የዛው ልክ እየጨመረ ይሄዳል። አይሄድም? ይሄዳል። አይሄድም? ወንድሞች፣ በተለይ ባለንበት ዘመን እስቲ ገንዘብ ወደ አካውንት ይግባ። ወይኔ አሁን ምን ይሉኝ ይሆን? ሁለት ናቸው። ምን ይሉኝ ይሆን የሚባሉት መንግስትም እንደዛ ይባላል። ወይኔ አሁን እህቴ አሁን በጤናዋ ነው? እኔን ሳታማክር ይሄን ብር ታስገባ? ወይኔ አሁን መንግስት፣ እኮ ሰርቼ ያገኘሁት ነው እኮ የሚመስለው ብሩ፣ ግን እኮ የሱ እኮ ነው ምናምን ብሎ ያለቅሳል። ከዚህ በፊትስ ቢሆን ሰርቼ በትመልስላታለሁ ነበር የሚባለው ሁለተኛስ ሀገራችን ላይ ሰው እያፈኑ ገንዘብ የሚቀበሉ ሰዎች አሉ አይደል? ወይኔ እዛ መንግስት መስሪያ ቤት ባንክ ያሉት ግን ጃሲሉብኝ ይሆን ይጠቁሙብኝ ይሆን? ላ ሐውለ ወላ ቁወተ ኢላ ቢላህ። እዚህ ምድር ላይ ስንኖር እሱን የምናስደስበት እሱን የምናስደስትበትን ገንዘብ ይስጠን፣ ግን በልባችን አያርግብን በልባችን አያርግብን። ወኢነሁ ለሑብ ለሑብል ኸይሪ ለሸዲድ ከሃዲ የሆነ ሰው ሰውኮ ገንዘብን በመውደድ ላይ በጣም ብርቱ ነው።

በልብ ውስጥ ያለው ንያችን መልካም ከነበር ጌታችን ዘንድ ስንቀሰቀስ ጥሩ ነገራችን ይወጣል። መጥፎ ከነበር ደግሞ ልክ እንደዚሁ በመጥፎ ነገራችን እንያዛለን። ዋሁ ሲለ ግልጽ በተደረገ ጊዜ ማፊ ሱዱር፣ በልብ ውስጥ የሰው ልጆች የቋጠሩት ምን እንደሚሆን አያውቁ። ምን ኢነ ረበሁም የነሱ ጌታ እኮ የማን የአማኙ የካህዲው። ኢነ ረበሁም የሁላችንም ጌታ እኮ ቢሂም፣ በሰው ልጆች ላይ የውመኢዲን ያን ቀን የፍርዱ ቀን

ያ በጸጋው ከፍ ያደረገው ያጠቃቀመው የሆነው ጌታ ወሰረፈ አምረህ ጉዳዩን ያሳመረለት ቢሩቡብየት እሱን እሱም በመንከባከብ ላይ ማንን የሰው ልጅ እንዲህ ሁሉ ያደረገለት ጌታ እኮ ዓሊሙን አዋቂ እኮ ነው። ቤባዋጢኒ አዕማልህም በልቦቻቸው ውስጥ ቋጥረው በነበረው እምነት የሚሆን የመሳሰለው እኮ አዋቂ ጌታ ነው። ስለዚህ እሱን ጠንቅቀው ሊፈሩት ይገባቸዋል። ሱብሓነላህ ኢብራሂም አለይ ሰላም

ወአመመ ኸፈት መዋዚኑ ፈእሙሁ ሃውያ ወማእድራ ከማህያ ናሩን ሓሚያ። አልቃሪያ ቆርቋሪቷ ምንን ምትቆረቆር የሰዎችን ልብ በድንጋጤ ምትቆረቆር የሆነች ኢዲል ቁሉቡ ለደል ሐናጂር የቅያማ ቀን ሰዎች ሲድንግጡ አላህ ገለጸልን። ኢዲል ቁሉቡ ልብ የት ጋር ነ ያለችው? ው በግራ በኩል አርፍ ከዚህ ከቦታዋ ዘላ ትወጣለች። ሐናጅር ማለት ምን ማለት ነው? ጉሮሮ በድንጋጤዋ ካለችበት ከግራ ደረት በኩል ወጥታ ጉሮሮ ጋር ትደርሳለች። በዛ ሰዓት ምን ሆና ተኮርኩራ። አልቃሪአ ማለት አንኳኪ፣ ቆርቋሪ በሆነችው በማስደንገጧ በማን በቅያማ እቺ ቅያማ አለ አላህ አልቃሪአ እቺ ቅያማ ልብን ቆርቋሪ የሆነችው መልቃሪአቱ ማናት? እቺ ልብን ቆርቋሪ ጉዳዩ ሊያገዝፈው ነው ወማእድራከ አድራከ መልቃሪአ አሁንም ቀጠለ ምን አሳወቀህ እኔ ባሳውቀህ እንጂ እቺ ቆርቋሪቱ ምን እንደሆነች ምክንያቱም ነቢዩ ሰለላሁ አለይሂ ወሰለም የቅያማ ዝርዝር ጉዳይ ያውቃሉ እንዴ አላህ ያሳወቃቸው ያሳወቃቸው ያሳወቃቸውን ብቻ ነው አይደል የሚያውቁት ለዚህም ሲባል ምን አላቸው አልቃሪ ያቺ ቅያማ ልብን በድንጋጤ የምትቆረቆር የሆነችው መልቃሪአቱ ማናት ያቺ ቆርቋሪ ወማ እድራከ ምን አሳወቀ? መልቃሪአቱ ያቺ ቆርቋሪ ምን እንደሆነች ምን አሳወቀ? ከዛ አላህ በዝርዝር ራሱ ሊያመጣት ነው። የውመ እሷ ኮ ቀናት የውመ እሷ ኮ ቀናት የኩኑ ናሱ የሰው ልጆች የሚሆኑባት ከሽ አላሁ አክባር። ፈራሽ ማለት አንበጣ፣ ቢራቢሮ ይሄ የእሳት ራት የመሳሰሉት የሚባሉት ሲራቡ በጣም ብዙ ነው የሚራቡት አንድ ሁለተኛ አበራረራቸውን ስታዩት እንደነወፍ ስርዓት ይዘው አይደለም የሚበሩት። የወፎችን አበራር አይታችሁታል። ወፍ ከአምሳያ ዋጋ ትበራለች ይባላል። አር በጀማዓ ነው የሚንቀሳቀሱት። የቅያማ ቀን ግን የሰው ልጆች አንዱ ወደፊት ፊት፣ አንዱ ወደ ኋላ፣ አንዱ ወደ ቀኝ፣ አንዱ ወደ ግራ ይሄዳል። ያን ቀን አስመልክቶ አላህ ምን አለ? እቺ ቆርቋሪ አስደንጋጭ የተባለችው እኮ ቀናት የቅያማ ቀናት የውመ የኮኑ ናስ የሰው ልጆችም የሆኑባት ከልፈሯሽ፣ እንደ ቢራቢሮ እንዳንበጣ፣ አልመብቱት ብትንትን ያሉ ወተኩኑ ይሆናል። እኮ በቅያማ ቀን አልጂባሉ ተራራዎች ከልዕህን እንደተነደፈ አልመንፎሽ እንደተነደፈ ጥጥ ይሆናል። ጥፍጥሬው ቆሻሻው ወጥቶለት ምን ይሆናል? ጥጥ በጣም ስስ ይሆናል። ስስ ይሆናል። ለምሳሌ የጥጥ ከረሜላ የሚባል የዚህ ዘመን ልጆች የሚበሉት ነገር አለ። ጉፍ ብሎ ትልቅ ነገር ነው። ብለ ለልጄ ከረሜላ ገዛው ስትል ስትለው ኔፓ እንደሚባለው ማለት ነው።

ፈአማ መንተቁለት ያ ሚዛኑ የከበደችለት ሰው ሥራ ሲመዘን ሚዛኑ የከበደችለት ሰው ፈአማ መንተቁለት የከበደችለት ሰው መዋዚኑ የሥራ ሚዛኑ ፈህወ እሱ እኮ ፊ ዒሸቲን በሕይወት ውስጥ እኮ ይሆናል። አላህ ከነሱ ያደርገን። ራዲየቲን የተወደደች የጀነት ህይወት ውስጥ እኮ ይኖራል። ለምን ጀነት የሚገባው ከምን በኋላ ነው? ከምርመራና ከደሞዙ ክፍያ በኋላ፣ ሚዛን ሲመዘን ሥራችን ወደ ጀነት የሚያስገባው ምኑ ነው? ሚዛን የመታ ስራ ያለው ነው። ወአማ እነዚያ መንከፈት መዋዚ ነው። ሚዛኖቻቸው ምን የሆነው ሚዛን አልደፋላቸው ያሉት እኮ ፈእሙሁ መኖሪያው ያ ሀውያ ትባላለች ሊጠቅሳት ነው። አላ ወማ አድራከ ምን አሳወቀህ መልእክተኛ ሆይ ማህያ እሷ ምን እንደሆነች ሀውያ የተባለችው ምን አሳወቀህ? ናሩን እሷ እኮ ሳት ናት ሓሚያ